ክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመንግስት ኃይሎች ተሽከርካሪዎች ላይ በደረሱ የደፈጣ ጥቃቶች ጉዳቶች አጋጠሙ። የመከላከያ ሰራዊቱ የኮማንዶና አየር ወለድ እዙን ወደ ጎጃም አስገብቻለሁ 95 ሰውም ገድያለሁ ብሏል። ዛሬም የድሮን ቅኝቱ ሲቀጥል፣ የአገዛዙ የድሮን ድብደባ በዓለም አቀፍ ጋዜጠኞች በኩል ጭምር ትኩረትን እያገኘ ነው። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የዘር ማጥፋት ካወጀብን ስርዓት ራሳችንን እየተከላከልን ነው ሲሉ አቶ እስክንድር ነጋ ተናገሩ። ከትግራይ ኃይሎችና ሌሎችም የሀገር ውስጥ አካላት ጋር ስለሚኖር ትስስር ማብራሪያ አቅርበዋል። ህገ መንግስቱ መቀየር አለበት ሲሉም ተሰምቷል። እናንተም ትሰሙታላችሁም። በኤርትራ እየተራገፉ ነው የተባሉ የጦር መሳሪያዎችናም እየተደረጉ የሚገኙ በረራዎች እያነጋገሩ ናቸው። በኢትዮጵያም በዋናነት ከተባበሩት አረብ ኤሚሬቶች መነሻቸውን የሚያደርጉ በረራዎችናም በሶማሌላንድ በኩል ሲገቡ የታዩ ተሽከርካሪዎችም ይታወሳሉ። ተጨማሪ አለን። የአብይ አህመድ የግል እስረኛ የሚባልላቸው ታዬ ደንዳ በድጋሚ በቀረቡባቸው ክሶች ነጻ ተባሉ። የጦር መሳሪያን በተመለከተ በቀረበባቸው ክስ ደግሞ ጥፋተኛ ተብለዋል። እንመለከተዋለን። ቀይ ባህር ላይ የጋራ የጦር ልምምድ መደረግ ጀምሯል። በዚህ ልምምድ ደግሞ ግብጽ ጭምር እየተሳተፈች ትገኛለች። ዝርዝሩ ተዘጋጅቷል። ፓርቲዎቹ ከምርጫው በፊት ቅድመ ሁኔታዎችን አስቀመጡ። የሀባ ኦፌኮና አረና ትግራይን ጨምሮ ፓርቲዎቹ የፖለቲካ ትወና ይቁም ሲሉም ጠይቀዋል። ሌላኛው መረጃችን ነው። በኢትዮጵያ ምንነቱ ያልታወቀ ወረርሽኝ መሰል ህመም ሐኪሞችን ጨምሮ ሰዎችን ገደለም። ህመሙ በተከሰተባት ከተማ ኗሪዎቹ ጭንቀት ውስጥ መግባታቸውን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የመንግስት ኃይሎች ተሽከርካሪዎች ላይ በደረሱ የደፈጣ ጥቃቶች ጉዳቶች አጋጠሙ። የመከላከያ ሰራዊቱ የኮማንዶና አየር ወለድ እዙን ወደ ጎጃም ማስገብ ቻለው ዘጠና አምስት ሰውም ገድያለው ብሏል። ዛሬም የድሮን ቅኝቱ ሲቀጥል የአገዛዙ የድሮን ድብደባ በአለም አቀፍ ጋዜጠኞች በኩል ጭምር ትኩረትን እያገኘም ነው። በተለይም በምዕራብ ጎጃም ዞን ሰከላ አጎ ተብሎ በሚጠራ ስፍራ አገዛዙ የድሮን ድብደባን ፈጽሞም አንድ ሰው ማቁስሎ ትምህርት ቤትን ማውደሙን መዘገባችን የሚታወስ ነው።

በአማራ ክልል በመቶዎች የሚቆጠሩ የድሮን ጥቃቶች ባለፉት ዓመታት ቢፈጸሙም እንዲሁም የጥቃት አሁንም ቢቀጥልም እንዳስከተሉት የጉዳት መጠን ግን ዓለም አቀፋዊ ትኩረትን በበቂ መንገድ ያገኙ አልሆኑም። የኮመንዌልዝ ፕሮፌሰርና የቀድሞ የቢቢሲ ጋዜጠኛ ማርቲን ፕላውት ትናንት በጎጃም የተፈጸመውን የድሮን ጥቃት የኢትዮጵያ መንግስት በውጊያ ግንባሮች በፋኖ ታጣቂዎች የደረሰበትን ተደጋጋሚ ሽንፈት ተከትሎም በህዝብ መገልገያ ተቋማት ትምህርት ቤቶችን ጨምሮ የድሮን ጥቃትን እየፈጸመ ነው ብሏል። ዛሬ ወይም በዛው በጎጃም ቀጠና ጉደራ አሽፋ አጉዝን ጨምሮ በተለያዩ ቦታዎች ላይ የድሮን ቅኝቶች መመዝገባቸው ታውቋል። በክልሉ እየተደረገ ያለው ጦርነት ዋና መገለጫ ተደርጎ የሚወሰደው በፋኖ ኃይሎች በኩል የሚደርሰው የደፈጣ ጥቃት ነው። ዛሬም በጎጃም ቀጠና ከሉማሜ ተነስቶ ወደ ሰንበት ወደ ተሰኛ አካባቢ በመጓዝ ላይ የነበረ የመንግስት ኃይል ድንገተኛ ጥቃት አጋጥሞቷል። ትናንትም በተመሳሳይ ከቲሌሌ አቅራቢያ ጉዞ ላይ የነበሩ ወታደር የጫኑ ሁለት ተሽከርካሪዎች ላይ ደፈጣ ተከፍቶ ሰብአዊ ጉዳት ጭምር ማጋጠሙ ተሰምቶ ነበር። ከሰሞኑ ካጋጠሙ መሰር ሁነቶች መካከል ከማዕከላዊ ጎንደር አለፋ ተነስቶ ወደ ቋራ በመጓዝ ላይ የነበረ ኃይል ድንገተኛ ጥቃት ተከፍቶበት ኮንቮዮች ላይ ቁሳዊና ሰብአዊ ጉዳት የደረሰበት አንዱ ነው። በሰሜን ሸዋ ዞን ከሬማ ወደ አዲስ ዓለም በመጓዝ ላይ የነበሩ የመንግስት የጸጥታ ኃይሎች ላይ ተመሳሳዩ ጥቃት ተከፍቶ አንድ ተሽከርካሪ ላይ ጉዳት ማጋጠሙም ተነግሯል። ትናንት በሰሜን ወሎ ዞን ጓጃ ላይ የፋኖ ኃይሎች የከፈቱት ጥቃት ሀገር አቋራጭ መንገዱን ጭምር ዘግቶ የነበረ ሲሆን ዛሬም በደቡብ ወሎ አርጎ በአካባቢ የተኩስ ልውጥ እንደነበር ታውቋል። በዛው በወሎ ቀጠና ላሊበላ አቅራቢያ ኩል መስክ አካባቢም እንዲሁ በክልሉ ውጊያ ላይ ነኝ የሚለው የመከላከያ ሰራዊቱም ጭምር ነው። እንደ ሰራዊቱ መግለጫ ከሆነ የኮማንዶና አየር ወለድ ክፍሉን ወደ ጎጃም አስገብቶ እንዲዋጋ እያደረገው ይገኛል። ይህ የሌትናንት ጀነራል ሹማ አብደታ እዝ በአመዛኙ ስምሪት ወስዶም ከኢትዮጵያውያን ወጣቶች ጋር እርስ በርስ ይጋደል ዘንድ ይደረግ የነበረው በሰሜን ሸዋ ዞን እንደነበ እንደነበር ይታወቃል። እንዲያም ሆኖ የምስራቅ ዕዝ ከባህር ዳር ቅርብ ርቀት ባሉ አካባቢዎች የማያቋርጥ የስድስት ቀናት የጸረ ሽምቅ ውጊያ አካሄድኩ ብሏል። ከጥቅምት 27 ጀምሮ እስከ ህዳር ሁለት ባሉት ለስድስት ተከታታይ ቀናትም በባህር ዳር ዙሪያ በሰሜንና ምዕራብ ጎጃም በተለያዩ ወረዳዎች በስፋት ተዋጋን፣ በርካታ የጦር መሳሪያን ማረክን፣ 96 የፋኖ ኃይልን ገደልን፣ ለዚህ ደግሞ ፖሊስን ብቻ ሳይሆን የኮማንዶና አየር ወለድ እዞን ተጠቀመን ይላል የብርጋዴ ሚኒስትር ጀኔራል አዲሱ መሐመድ ኮር መግለጫ። እኒህ ጀኔራል የጠቀሱት ቁጥር እውነትነት የሚያስነሳው ጥያቄ እንዳለ ሆኖም አገዛዙ በፊልድ ማርሻሉ በኩል አልቋል፣ ተጠናቋል፣ አስር በመቶዎቹም ገዳም ገብተዋል ካሉን እኮ አራት ወራት አለፉ። ያ ቀርቶ ጠቅላይ ሚኒስትር አብይ አህመድ የፋኖ ኃይሎችን በባህር ዳር ዙሪያ ሳይሆን ሸለቆ ለሸለቆ አባይ ለአባይ ብለው የሽፍታ እንቅስቃሴ ነው ሲሉ የተናገሩት እኮ ገና ንግግራቸው ከጅሮ አልጠፋም የሚል ጥያቄ የሚያነስ አካል ግን ልክ ይሆናል። እንዲያም ሆኖ የጦርነቱ መቀጠል የገቢ ማስገኛ ምንጭ የሆነላቸው የሰራዊቱ ከፍተኛ አመራሮች ኮማንዶን ከሰሜን ሸዋ ወደ ጎጃ መመያስገ ስባን እየተዋጋን ነው ሪፖርት ላይ ናቸው። ሰሜን ሸዋ ደብረ ብርሃን ትናንት የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩን ደግሞ አሁን ምህረት እያደረግን ነው ሲሉ መናገራቸው ይታወሳል። ተላላኪ ሲሉ የሰደቡትን የአማራ ህዝብን ምህረት እያደረጉ በዚህ መጠን ካስገደሉት ምህረት ቢነፍጉት ኑሮ ስንት እንደሚያስገድሉት የሚያውቁት ግን እርሳቸው ብቻ ይሆናሉ። ይህ በእንዲህ እንዳለ የዘር ማጥፋት ካወጀብን ስርዓት ራሳችንን እየተከላከል ነው ሲሉ አቶ እስክንድር ነጋ ተናገሩ። ከትግራይ ኃይሎችና ከሌሎችም አካላት ጋር ስለሚኖር ትስስር ማብራሪያ ቀርቧል። ህገ መንግስቱ መቀየር አለበት ሲሉም ተሰምቷል። በቅርቡ በፋኖ ኃይሎች የአንድነት አደረጃጀት ውስጥ በጋራ ለመስራት ቃል ሲገቡ የተደመጡት እስክንድር ነጋም ከቱርክ ሬዲዮና ቴሌቪዥን ጋር ቆይታ አድርገዋል። የፋኖ ኃይሎችንም እንቅስቃሴ ራስን የመከላከል ብለውታል አገዛዝን የዘር ማጥፋት ቡድን በእርሳቸው አገላለጽ የጀኖሳይድ ኃይል ብለው የጠሩት እስክንድር ነጋም በዚህ አገዛዝ ሳቢያ በአስር ሺዎች ሳይሆን በመቶ ሺዎች የሚቆጠሩ አማራዎች በማንነታቸው ተለይተው ተገድለዋል፣ እየተገደሉም ነው ሲሉም ተሰምቷል። ራሳችንን የመከላከል ትግል ውስጥ እንዳለን ዓለም አቀፉ ማህበረሰብ በአግባቡ አልተረዳም የሚሉት የቀድሞ የባልደራሱ ሰው የአብይ አህመድ አገዛዝ ህፃን ሳይል፣ ነፍሰ ጡር፣ አዛውንት ሳይል ወጣት ሰራዊቱን አሰማርቶ እየገደለን ነው በማለትም ተናግሯል። በክልሉ አሁን ላለው ሰብአዊ ቀውስ ተጠያቂዎቹ እኛ ሳንሆን ጥቃት የከፈተብን የብልጽግናው መንግስት ነው የሚሉት እስክንድር ሰው በተፈጥሮ ሲጠቃ የሚያደርገው ራስን የመከላከል ሂደት ውስጥ ነን የሚል ማብራሪያም አስከትሏል። በሀገሪቱ ያለው የብሔር ፖለቲካን አጥብቀው የወረፉትን እኒህ አመራር ህገ መንግስቱን መቀየር የፋኖ ኃይሎች ዋነኛ ፍላጎት ስለመሆኑም አንስተዋል። አማራ ነጻ የማውጣት ምናልባትም ነጻ ሀገር የማድረግ ህልም ወይም ደግሞ የናንተ የበላይነት ያለ ያለባት የሌሎችን መብትም የማታከብር ኢትዮጵያን የመመስረት ፍላጎት ነው ያላችሁ ይባላል በሚል የቀረበላቸውን ጥያቄም ፍጹም ውሸት ሲሉ መልሰውታል። የእኛ ፍላጎት ሰው በማንነቱ የማይጠቃና የማይገደልባት ሀገር መፍጠር ነው። እንዲራራቁ በተደረጉ የሀገሪቱ ህዝቦች መካከል መቀራረብ መፍጠር ነው። እኛ ከብሔር ፖለቲካ መውጣት አለብን ነው እያልን ያለ ነው። ያንን ለማድረግ ግን ብቸኛው መፍትያችን በብሔራችን ውስጥ ሆነን ራሳችንን ከሚፈጽምብን ጥቃት መከላከል ነው ሲሉ ማስረ ተረድቷል በዚህ የብሔር ፖለቲካ የምትከሷቸው እንደ ህወሀት ያሉ አካላት ሻቢያን እና ሌሎችም የሀገር ውስጥ ብሔርን መሰረት አድርገው ከተቋቋሙ ጸረ መንግስት ኃይሎች ጋር በትብብር ትሰራላችሁ ይባላል ከነዚህ አካላት ጋር እንዴት መስራት ይቻላል የሚለው ደግሞ ቀጥሎ የቀረበላቸው ጥያቄ ነው አቶ እስክንድር ነጋም እኛ የታሪካችን እስረኞች አይደለንም ሲሉ ምላሽ ሰጥቷል

በዚህ የማህበራዊ ሚዲያ ዘመን ከየትኛውም አካል ጋር ሰሩ የሚል መረጃ ሊሰራጭ ይችላል፣ ነገር ግን የተሳሳተ ነው የሚሉት አቶ እስክንድር ነጋም እኛ ትግላችን በአርሶ አደሩና በከፊል የዲያስፖራው ድጋፍ ላይ የተመሰረተ ነው ሲሉም ያነሳሉ። ሆኖም ከኢትዮጵያ ጸረ ብልጽግና ኃይሎች ጋር መሰረታዊ የትግል መርሆቻችን ጋር በሚጣጣም መልኩ በጋራ እንሰራለን። የህገ መንግስት እና ሌሎች ጥያቄዎቻችንን የሚቀበሉ ከሆነም አብሮ ለመስራት በነበረን ታሪክ ምክንያት የምናስቀረው አይሆንም ሲሉም ገልጿል። በኤርትራ እየተራገፉ ነው የተባሉ ጦር መሳሪያዎችና የሚከናወኑ በረራዎች እያነጋገሩ ናቸው። በኢትዮጵያም በዋናነት ከተባበሩት አረብ ኤሚሬቶች መነሻቸውን የሚያደርጉ በረራዎችና በሶማሌላንድ በኩል ሲገቡ የታዩ ተሽከርካሪዎች ይታወሳሉ። የአፍሪካ ቀንድ የጦረኛ መሪዎች መገኛ፣ የጦርነት ቀጠናም የምስራቅ አውሮፓና እስያ ሀገራት የጦር መሳሪያ ማራገፊያ ሆኖ ቀጥሏል። የኢትዮጵያና የሱዳን ጦርነቶችም የጦር መሳሪያ የቀጠናው ሽያጭ ገበያን አድርተውታል ከቀናት በፊት ወደ ኢትዮጵያ እየተደረጉ ያሉ ወታደራዊ በረራዎችን በተመለከተ መዘገባችን ይታወሳል። የብልጽግናው መንግስት በሶማሌላንድ በርበራ ወደብ በኩልም ወታደራዊ ተሽከርካሪዎችን ማጓጓዙን ቀጥሏል። አሁን የተሰማው መረጃ ደግሞ ወደ ጦርነት ውረድ ነውረድ ላይ ያለው የጥፋት አጋሩ ሻቢያም ምጽዋን የጦር አውሮፕላኖች ማራገፊያ እያደረጋት ነው የሚል ነው። እንኳን ወታደራዊ ሲቪል እንቅስቃሴዎች እንኳን እጅግ ዝቅተኛ በነበሩባት ምጽዋ ባለፉት ተከታታይ ሳምንታት ግን ተከታታይ ወታደራዊ በረራዎች ተደርጓል። ኢሉሽን አይኤል 62 የተሰኘ የጦር መሳሪያ ጫኝ አውሮፕላን በዚሁ በምጽዋ ማራገፉን የበረራ ሁኔታዎችን የሚከታተሉ ተቋማት አሳውቋል። ከሁለት ቀናት በፊት ከኢራን መጥቶ የተራገፈው መሳሪያን ጨምሮም በምጽዋ ባልተለመደ መልኩ ባለፈው ሳምንታት መሰል ምልልሶችም ተመዝግቧል። ከኢራን በተጨማሪ እንደ ቤላሩስ እና ኡዝቤኪስታን ካሉ ሀገራት መነሻቸውን ያደረጉ ወታደራዊ በረራዎችም እንዲሁ ተመዝግቧል። አንዳንዶች ይሄን የ ጽዋውን መለለስ ከኢትዮጵያ ጋር የአስመራው መንግስት የገባበትን ውጥረት ተከትሎ የመጣ እንደሆነ ሲገልጹ ይስተዋላል። ይሁን እንጂ በአመዛኛው ይህ ወታደራዊ በረራም የሱዳኑን ጦርነት የሚመለከት ነው የሚለው ግን ሚዛን የሚደፋ ነው። ኢሳያስ አፈወርቂ የለት ጀነራል አብዱል ፈታህ አል ብሩሃኑ የሱዳን ጦር ግልጽ ድጋፍ እንዳላቸው መግለጻቸው የሚታወስ ሲሆን የአልብሩሃንን የጦር ጀቶችን ከአርኤስ የፌድሮን ጥቃቶች ለመታደግ እንደደበቁላቸው ሲነገርም ቆይቷል። የተባበሩት አረብ ኢሚሬቶች የ ሱዳን ተዋጊ ኃይል የሚባልለት ፈጥኖ ደራሽ ኃይሉ ደግሞ በቅርቡ የኤርትራና የግብፅ ኤርፖርቶችን በድሮን ለመምታት መዛቷ አይዘነጋም። የአብይ አህመድ የግል እስረኛ የሚባልላቸው ታዬ ደንዳ በድጋሚ በቀረቡባቸው ክሶች ነጻ ተባሉ። የጦር መሳሪያን በተመለከተ በቀረቡባቸው ክስ ደግሞ ጥፋተኛ ተብሏል። አቶ ታዬ ደንዳ የብልጽግናው ፕሬዚደንትን በሰው ደም የሚጫወቱ አረመኔ ብለው ከገለጹ በኋላም በተለያየ ጊዜ ደጋግሞ የታሰሩና በአሁኑ ወቅት መሆኒ ቤት የሚገኙ ሲሆን የመጨረሻው ስራቸው መነሻ ደግሞ የሀገሪቱ ዜጎች እያጋጠመው ያለውን ኢኮኖሚያዊ ችግር አንስተው ድምጽ መሆናቸውን ተከትሎ ነበር። ደግሞ የሰላም ሚኒስትር ዴኤታ በሀገር ውስጥ ሐኪሞችን ጨምሮ ለተለያዩ የህብረተሰብ ክፍሎች ድምፅ ከመሆን ባሻገር የሀገሪቱ የኢኮኖሚ ፖሊሲ ለተሸጠላቸው ዓለም አቀፍ ተቋማትም ደብዳቤ መጻፋቸው ይታወሳል። በሀሳብ የሚሞግቱትን ወደ ከርቸሌ እየወረወረ ሀገሩን የጦርነትና የጦረኞች ያደረገው አገዛዙ እኒህን ሹምና ሌሎችንም በግዞት ቤት ካስቀመጠ ዓመታት እየተቆጠሩ ነው። የሆኖ ሆኖ የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባሉ አቶ ታዬ ደንዳ በ አቃቢ ሕግ በድጋሜ ከቀረቡባቸው ሶስት ክሶች መካከል ፍርድ ቤት በሁለቱ ነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ተብለዋል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበር ማለትም ከኦሮሞ ነጻነት ጦርና ከፋኖ ጋር በመተባበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ሁለት ብልጽግናዊ ክሶች ነው አሁን በፍርድ ቤት ነጻ የተባሉባቸው። ክሶቹ ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርጎ የነበረ ቢሆንም ነገር ግን ምንነቱ ባልታወቀ ሁኔታ በድጋሚ እንዲታዩ ተብሎ መወሰኑም አይዘነጋም። በተቃራኒው ፍርድ ቤቱ አቶ ታዬን ጥፋተኛ ያላቸው ፍቃድ ሳይኖራቸው የጦር መሳሪያ ይዘው ተገኝተዋል በሚለው ክስ ነው። ጠበቃቸው እንደሚናገሩት ከሆነ አቶ ታዬ ይህንን ክስ በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻላቸው ፍርድ ቤቱ ሰራዊት በብይኑ ጥፋተኛ ብሏቸዋል ምንም እንኳን አቶ ታዬ በዋና ዋናዎቹ ክሶች ነጻ ቢባሉም ጠበቃቸው አቶ አበራ ንጉስ ጥፋተኛ በተባሉበት የጦር መሳሪያ ክስ ብይን ላይ ከፍተኛ ቅሬታ እንዳላቸው ገልጸዋል። ጠበቃው ይህንን የጦር መሳሪያ ክስን ለማስተባበል ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ ጨምሮም በርካታ የተከላካይ ምስክሮችን ጠቅሰው እንደነበር አስታውሷል ይሁንና ፍርድ ቤቱ እነዚህ ቁልፍ ምስክሮች አላግባብ ሳይሰሙ እንዲታለፉ ማድረጉን እናም አቶ ታዬም በዚህኛው ክስ ጥፋተኛ እንዲባሉ ምክንያት ሆኗቸዋል ሲሉ ጠበቃው ወቅሰዋል። አቶ ታዬ ጥፋተኛ በተባሉበት በዚህ ወንጀል ጭብጥ ላይ ይግባኝ እንደሚጠይቁም ጠበቃ አበራ አስታውቀዋል። ለጊዜው ፍርድ ቤቱ ጥፋተኛ በተባሉበት በዚህኛው ክስ ላይ የቅጣት አስተያየትን ለመስማት ለኅዳር 15 ቀጠሮ መስጠቱንም ጠበቃው ገልጸዋል። ፓርቲዎቹ ከምርጫው በፊት ቅድመ ሁኔታዎችን አስቀመጡ። ኢህአፓ፣ ኦፌኮና አረና ትግራይን ጨምሮ ፓርቲዎቹ የፖለቲካ ትወና ይቁም ሲሉም ጠይቀዋል። አስር ተቋሚ ፓርቲዎች ከቀጣዩ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ባወጡት የጋራ መግለጫ ላይ አቋማቸውን ይፋ አድርገዋል። ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫው በፊት ከሁሉም ተቋሚ ፓርቲዎችና ና በስደት ከሚገኙና ታጣቂ ኃይሎች ጋርም ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለውን ነው። በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነም ተገልጿል። የፖለቲካ ምህዳሩን ያለምንም ቅድመ ሁኔታ መክፈት፣ መሰረታዊ የዲሞክራሲ ተቋማት ና የህግ ማሻሻያዎችን ማድረግ፣ የመንግስት መዋቅሮች ገለልተኝነትን ማረጋገጥ ና የፕሬስ ነጻነትን ማረጋገጥን በቅድመ ሁኔታነት ተጠቅሰዋል። ለምርጫው ምቹ ሁኔታን መፍጠር ቅድመ ሁኔታ እንጂም አማራጭ አይደለም ያሉት ፓርቲዎቹም አስቸኳይ ሁኔታዎች መኖራቸው ሳይረጋገጥ ምርጫ ቦርድ ላይ ቀጣዩ ምርጫ የጀመረው እንቅስቃሴም ትርጉም አልባ ነው በማለት ተችተዋል። የኢትዮጵያ ምርጫ ማዕቅ ላይ ጠቅላይ ና አምባገነናዊ ለሆነ የፖለቲካ ስርዓት ህጋዊነትን ለማላበስ የሚደረጉ የፖለቲካ ትወናዎች መሳሪያ ሆኖ መቆየቱን አንስተው በዚህም ምክንያት የሀገሪቱ ጥልቅ የፖለቲካ ችግሮችን ከመፍታት ይልቅ የግጭት ና ያለመረጋጋት አዙሪቱን ሲያባበስ ቆይቷል በሚልም የጠቀሱት የብልጽግናው መንግስት መሰረታዊ ቅድመ ሁኔታዎችን እንዲሟሉና ለሁሉም ወገኖች ነጻና ፍታዊ የሆነ የውድድር ምህዳር እንዲፈጠር ጥሪ ያቀረበው የፓርቲዎቹ ኮከስ እነዚህ ሁኔታዎች ሳይሟሉ የሚደረግ ማንኛውም ምርጫም የኢስሙላ ዲሞክራሲ ማሳያ ይሆናል ሲልም አስጠንቅቋል። ቀይ ባህር ላይ የጋራ የጦር ልምምድ መደረግ ጀምሯል። በዚህ ልምምድ ደግሞ ግብጽ ጭምር እየተሳተፈች ትገኛለች። ግብጽ እና ሳውዲ አረቢያን ጨምሮ አራት የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸውም ታውቋል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸውን ከገለጹ ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ና ዮርዳኖስ ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ግብጽ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመን እና ጅቡቲ እየተሳተፉ ይገኛሉ ሲል ግን አረጋግጧል። ቀይ ሞገድ ስምንት የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ትናንት መጀመሩን የጠቆመው መረጃው ለተወሰኑ ቀናት የሚቀጥል ነውም ብሎታል። ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶች ለመመከት የሚያስችሉ ማስመሰያ ልምምዶች፣ እንደዚሁም በተሳታፊ ኃይሎች መካከል ያፈጻጸም ሂደቶችን ለማጣጣም ያለመም በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑንም ገልጿል። ልምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምምድን ለመለዋወጥ ነው ሲል መረጃው አመልክቷል። በወታደራዊ ልምምዱ ዙሪያም የሶማሊያው ሄራን ኦንላይን ባስነበበው ዘገባ ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉ እንደሚገኙ ጠቁሟል። ኢትዮጵያ አሁን በወቅታዊው የቀይ ባህር ደህንነት ዝግጅቶች ሳትካተት ወደብ ማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስም ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተችው ነው ይላል ይኸው ዘገባ። በኢትዮጵያ ምንነቱ ያልታወቀ ወረርሽኝ መሰል ህመም ሐኪሞችን ጨምሮ ሰዎችን ገደለም፣ ህመሙ በተከሰተበት ከተማ ነዋሪዎች ጭንቀት ውስጥ መሆናቸውን አሳውቋል። በደቡብ ኢትዮጵያ ክልል አሪ ዞን ጅንካ ከተማ ከሰሞኑ ምንነቱ ባልታወቀ ህመም ይህ ዘገባ እስከተጠናቀረበት ጊዜ ድረስ የአምስት ሰዎች ህይወት ማለፉም ተሰምቷል። ምንነቱ ባልታወቀ ህመም ወደ ጅንካ ሆስፒታል ገብተው የነበሩ ሰዎች ውስጥ ከሶስቱ አንዱ ሆስፒታል ውስጥ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳሪ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ አልፏል። በጅንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪም እና ሌላ ነርስም ህይወታቸው ማለፉ ተረጋግጧል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻም አዲስ ወረርሽኝ ነው ለማለት አያስደፍርም የሚለው የጤና ሚኒስቴር ደግሞም እስካሁን ድረስ ስምንት ሰዎች በበሽታው የተጠረጠሩ ስለመሆኑም ይገልጻል። ምልክት ከ የታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜም እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት የሚሉ ምክረ ሀሳቦችንም አቅርቧል። ምልክቱ የታየባቸው ሰዎች በጥቂት ቀናት ውስጥ ለህልፈተ ህይወት መዳረጋቸው ግን የአካባቢው ነዋሪዎችን ጭንቀት ውስጥ ከጥቷል። አንድ የጅንካ ከተማ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳ ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለም የመረበሽ ስሜት ውስጥ ነው ያለ ነው ሲሉ ሁኔታውን አስረድቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።